ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? ይህ ናይል አካዳሚ ቁጥር ሁለት ቻናል ነው። እንግሊዘኛ እንዲሁም አማርኛ የምናስተምርበት ቻናል ነው። የዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ለፉ፣ ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር እያደረጋችሁ አማርኛ እንዲሁም እንግሊዝኛ መማርና መጽሐፍ ለሚቸገሩ እህት ወንድሞቻችን በያሉበት አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ማንኛውም እንግሊዘኛን እንዲሁም አማርኛን ማንበብና መጻፍ የተቸገረ በልጅነታችን ይህ እድል ሳይገጥመን በንግዱ ዓለምም እንዲሁም በማንኛውም የዓለም ዳርቻ ሁነን ይህ እድል ሳይገጥመን እስካሁን ድረስ መማርና ማንበብ መጻፍ ያልቻልነ ካለነ ይህ ቪዲዮ ሸር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ለፉ። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጠላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም፣ በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። እንግሊዘኛን በአጭር ጊዜ ብቻ ለጀማሪዎች ከመሰረቱ ለሚጀምሩት ማንበብና መጻፍ እንዲችሉ አቀላጥፈው እንዲጽፉ እንዲያነቡ እናደርጋለን። እንግሊዘኛን ቀለል ባለ ሁኔታ በሰላሳ ቀን ብቻ እንዴት አድርገን ማንበብ እንችላለን እንዴት አድርገንስ መጻፍ እንችላለን ብላችሁ ለምትቸገሩ እህት ወንድሞቻችን ቀለል ባለ ሁኔታ ባላችሁበት ሁናችሁ በራሳችሁ ስልክ በኦንላይን እያስተማርን እንገኛለን። የራሳችሁን ስልክ ተጠቅማችሁ ኮምፒውተር ወይም ላፕቶፕ ያላችሁን በማንኛውም የሥራ ቦታ ላይ ቁጭ ብላችሁ ያለምንም ጊዜ ማጥፋት ባላችሁበት ሁናችሁ ትምህርት ቤት ሂጄ ልማር ወይም ሌላ ቦታ ሩቆ ሂጄ ልማር ሳትሉ በራሳችሁ ስልክ ብቻ ባላችሁበት ሁናችሁ አቀላጥፋችሁ እንድጽፉ፣ እንድታነቡ እናደርጋለን ማለት ነው። ይህ ቪዲዮ ለእናንተ በደረሰ ጊዜ ሰብስክራይብ እያደረጋችሁ ለሌሎችም መማር፣ መጻፍ፣ ማንበብ ፈልገው ሳያነቡ የቀሩ ለተቸገሩ እህት ወንድሞቻችን አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት እንግሊዘኛ ሴንቴንስ አጫጭር ሴንቴንሶችን ወይም አጫጭር ዓረፍተ ነገሮችን ነው የምናነበው ማለት ነው። እንዴት አድርገን ማንበብ እንችላለን? እንዴት አይነት ትርጉም መስጠት እንደሚችሉስ፣ እንዴት አድርገን አገጣጥመን ማንበብና መጻፍ እንችላለን? ለሚሉት ለእነዚህ ምላሽ የሰጥ ዘንድ አጭር ቪዲዮ ነው ይዤላቸው የመጣሁት። እናንተ ይችን ቪዲዮ እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። ለእናንተ ካስደሰታችሁና ይጠቅመናል ብላችሁ ካሰባችሁ ደግሞ ለሌሎች እህት ወንድሞቻችን፣ እንዲሁም መጻፍና ማንበብ ለተቸገሩት ሸር እያደረጋችሁ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ቀጥታ ወደ ትምህርቱ ነው የሚሄደው። እዚህ ጋር እንደምታዩት ቱዳይ ኢዝ መንዳይ ይላል አደለ? ቱዳይ ኢዝ መንዳይ፣ ቱዳይ ኢዝ መንዳይ ማለት ዛሬ ቀኑ ሰኞ ነው ማለት ነው። ዛሬ ቀኑ ሰኞ ነው። በተለይ ብዙዎቻችን በየትኛውም የዓለም ዳርቻ ሁነን እንግሊዘኛ የሁሉም የዓለም ቋንቋ መግባቢያ ነው። ስለዚህ በስራ ቦታ ሊሆን ይችላል፣ የሆነ ቦታ ላይ እየተንቀሳቀስን ሊሆን ይችላል፣ የሆነ ሰው ሊጠይቀን ይችላል። ስለዚህ ለዛ ጥያቄ መልስ መስጠት ወይም ምላሽ መስጠት አለብን። ከዛ በተጨማሪ ደግሞ ስንንቀሳቀስ አሁን ባለንበት ደረጃ በየትኛውም አካባቢ ብንሄድ ታፔላዎች የተጻፉት በእንግሊዘኛ ነው። ማንኛውም መልእክት የሚተላለፈው በእንግሊዘኛ ነው። ስልካችን ላይ ብናይም በእንግሊዘኛ ነው። ሌሎችም ማንኛውም ሶሻል ሚዲያዎችን ብታዩቸው በብዛት የሚሰራጩ ሀሳቦች በእንግሊዝኛ የመሰራጨታቸውን እድላቸው እየሰፋ ነው። ስለዚህ ቴክኖሎጂው ረቋል ወይም ከፍ ብሏል ተብሎ ስለሚታሰብ ብዙሃኑ ማህበረሰብ እንግሊዝኛ ያነባል፣ ይጽፋል ተብሎም ስለሚታሰብ የእነሱ ደግሞ ተወዳዳሪ እንሆን ዘንድ የግድ እንግሊዝኛን ማንበብና መጻፍ አለብን። ብዙዎቻችን ወጣ ብለን ከሀገር ውጭ ያለን ሰዎች መጻፍ ማንበብ ይቸግረናል። ነገር ግን ማውራት እንችላለን። ያን የምናወራውን ነገር ደግሞ በተግባር ጽፈንና አንብበን ለመግለጽ የግድ የመጀመሪያውና የመጀመሪያ ስራችን ማንበብና መጻፍ ይሆናል ማለት ነው። ማውራት ብቻውን ያን ያህል ውጤታማ ሊያደርገን ስለማይችል፣ ስለዚህ የግድ የተጻፈን ማንበብ እኛም ጽፈን ደግሞ ማንበብና ሌሎችንም ተግባራዊ ማድረግ ይገባናል። ስለዚህ እነዚህን ለማድረግ ደግሞ ማንኛውም ከመሰረቱ የሚጀምሩ ተማሪዎችን በኦንላይን እያስተማርን እንገኛለን። ባሉበት ሆነው በራሳቸው ስልክ ወይም በኮምፒውተር አሊያም በላፕቶፓቸው ብቻ ባሉበት ቦታ ሆነው በአጭር ጊዜ ብቻ እንግሊዘኛን እንዲሁም አማርኛን እማይችሉ ልጆችን አቀላጥፈው እንዲጽፉ እንዲያነቡ እያደረግን እንገኛለን። በማንኛውም ሰዓት ልትደውሉልን ትችላላችሁ። በማንኛውም ጊዜ እናናግራችኋለን። የምትፈልጉትን ጥያቄ ጠይቁን፣ ምላሽ ታገኛላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። ቱዳይ ኢዝ መንዳይ። ዛሬ ቀኑ ሰኞ ነው። ዛሬ ቀኑ ሰኞ ነው። ቱዳይ ኢዝ

ሺ ኢዝ ወርከር፣ ሺ ኢዝ ወርከር። እሷ ሰራተኛ ነች፣ እርሷ ሰራተኛ ነች። ምን አለ? ሺ ኢዝ ወርከር፣ ሺ ኢዝ ወርከር። ሺ ሂ ዘይ ካለ፣ እሱ፣ እሷ፣ እነርሱ ማለት ነው። እንዲሁም ዩ ካለ አንተ ወይም አንችን እንደማለት ይቆጠራል ማለት ነው። አይ አም ኤ ቲቸር አይ አም ኤ ቲቸር። አይ አም ሚንስ እኔ ማለት ነው። ኤ ቲቸር ማለት መምህር ማለት ነው። ስለዚህ እኔ አስተማሪ ነኝ። አይ አም ኤ ቲቸር እኔ አስተማሪ ነኝ። አይ ቴክ ባግ አይ ቴክ ዘ ባግ፣ ቦርሳውን ወሰድኩት። ቴክ ማለት ማንሳት ወይም መውሰድ እንደማለት ነው። አይ ቴክ ዘ ባግ፣ አይ ቴክ ዘ ባግ፣ ቦርሳውን ወሰድኩት፣ ቦርሳውን ወሰድኩት። ዘ ሬን ኢዝ ሬይኒንግ ሬን ኢዝ ራኒንግ ዝናቡ እየዘነበ ነው። ዝናቡ እየዘነበ ነው። ግ ሬን ማለት ዝናብ ማለት ነው። ራኒንግ ማለት እየዘነበ ወይም እየሮጠ ነው እንደማለት ነው። ማንኛውንም እንደዚህ አይነት ቪዲዮ በየቀኑ እየለቀቅን ነው የምንገኘው። እንደዚ አይነት ቪዲዮዎች ለእናንተ እንዲደርሷችሁ ሰብስክራይብ አድርጋችሁ በተኗን ጫን ስትሉ ማንኛውም በየለቱ የሚለቀቁ ቪዲዮዎች ከእናንተ ጋር ይደርሳሉ ማለት ነው። እነዛን ቪዲዮዎች ደግሞ እናንተ ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለማየት ሞክሩ። እርግጠኛ ነኝ ታተርፉበታላችሁ፣ ትለወጡበታላችሁ፣ በተለይ እንግሊዘኛን ከመሰረቱ ለምትጀምሩ። ይህ ብቻ አይደለም፣ ከዚህ በፊት ብዙ የሰራናቸው ቪዲዮዎችም ስላሉ እነዛን ቪዲዮዎች ከመጀመሪያው ፊደል ቆጠራ ጀምራችሁ እያንዳንዱን የፊደል ውክልና በአማርኛ እንዴት ማንበብ እንችላለን? የእንግሊዝኛ ፊደላትን እንዴት አድርገን ለማንበብ እንችላለን? ወይም ውጤታማ እንሆናለን? ብላችሁ ለምትቸገሩት፣ ውክልናቸውን፣ እያንዳንዱን ለምሳሌ ከዚህ ጋ እንደምታዩት መንዳይ ብለን ለማንበብ መ የሚለው በማን ይወከላል? ኤም ኢ እንደሚለው ሁሉ እዚጋ እንደምታዩት ኤም ኦ ወይም ኤም ኢ እንደሚባለው እነሱን እንዴት አድርገን ውክልናቸውን ማወቅ እንችላለን? እንዴት ሳገጣጥመን ማንበብ እንችላለን? ብላችሁ ለምትቸገሩ ከዚህ በፊት የሰራናቸው ቪዲዮዎች አሉ። እነሱን ቪዲዮዎች ረጋ ብላችሁ ለመመልከት ሞክሩ። ከዛ በተጨማሪ ደግሞ በውስጥ መስመር መማር የምትፈልጉ ካላችሁ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ ማለት ነው ቀጥታ በመደወል በአጭር ጊዜ ብቻ አማርኛን እንዲሁም እንግሊዝኛን አቀላጥፋችሁ እንድጽፉ እንድታነቡና እንዲሁም እንድትናገሩ እናደርጋለን ማለት ነው። ማውራት ለማትችሉ ማውራት እንድችሉ፣ ማንበብ ማትችሉ ማንበብ እንድችሉ፣ እንዲሁም መጻፍ ማትችሉት ደግሞ መጻፍ እንድትችሉ እናደርጋለን። ዛሬም እያስተማርነ ነው የምንገኘው። ብዙ ተማሪዎች ተለውጠውበታል። ብዙዎቹ ራሳቸውን ለውጠው ፈጣሪያቸውን አመስግነው ከማንኛውም ሰው ጋር አሁን እያወሩ እየጻፉ እየተናገሩ ይገኛሉ። ስለዚህ እናንተም ማውራት፣ መጽሐፍ ማንበብ ተቸግራችሁ ምን ላድርግ እያላችሁ መፍትሄ ላጣችሁ እህት ወንድሞቻችን ሁሉ ቀለል ባለ ሁኔታ ቴክኖሎጂ ባመጣልን በዘመነ መልኩ እንግሊዘኛን እንዲሁም አማርኛን በእጃችን ባለ ስልክ ብቻ ሌላ ምንም ነገር ሳንጠቀም እጃችን ላይ ባለ ስልክ ብቻ በመጠቀም ጊዜያችን የሆነ ሰዓት አመቻችተን በሳምንት አምስት ቀን ለአንዳንድ ሰዓት ያክል እያስተማርን ነው የምንገኘው። እነሱን ሰዓት በመጠቀም እናንተ ጊዜያችሁን መጠቀም ትችላላችሁ ማለት ነው። ማንበብና መጻፍ እንደዚህ ቀሎ አያውቅም። እናንተም ይህንን ቀላል ዘዴ ተጠቅማችሁ በአጭር ጊዜ ብቻ ራሳችሁን እንድትለውጡ እንላለን። ብዙዎቻችን እንደው ዛሬ እኮ እድሜ ከዚህ ደርሷል፣ ከዚህ በኋላ ተምሬ ምን ይሰራልኛል ምን ስጥ ይጠቀምበታል እያላችሁ ብዙ የሆነ ትኩረት ማሰጥታላችሁ። ነገር ግን ለራሳችሁ ጥያቄ የሚፈጥርባቸው ነገር አለ። ምን አለ መሰላችሁ? ልጆች ያሏችሁ ልጆቻችሁ ለልጆቻችሁ ስትሉ፣ ልጆች የሌላችሁ ደግሞ በየትኛውም የዓለም ዳርቻ ሄዳችሁ ስትንቀሳቀሱ፣ አለማንበብ አለመጻፍ መጽሐፍ ምን ያህል የአእምሮ ውድቀት እንደሚነካችሁ እንግዲህ አስቡት። አንድ ሰው መንገድ ላይ የሄዳችሁም ሊሆን ይችላል አሊያም ደግሞ የሆነ እቃ ለመግዛት የሚሆን የሆነ ነገር የሆነ ቦታ ጠፍቷችሁ ኢቨን የተጻፈበት ታፔላ ካላነበባቸው ያነ ታፔላ ይሄ ምን ይላል ማለቱ እራሱ ምን ያህል ከባድ እንደሆነ ታውቃላችሁ። ስለዚህ የግድ ጽፋችሁ አንብባችሁ፣ ታፔላ አንብባችሁ የምትፈልጉትን ነገር እዛው ታፔላ ላይ የተጻፈን ነገር በማንበብ ብቻ በቀላል ዘዴ እንድታገኙ አሊያም ደግሞ ልጆቻችሁን እያስተማራችሁ ያላችሁ ነገር ግን እናንተ ያልተማራችሁ እናንተ ያላወቃችሁ ናችሁ። ልጅህ ወይም ልጅህ ተነስቶ አባዬ ይሄ ማለት ምን ማለት ነው እስኪ አስጠናኝ ብሎ ሊጠይቅህ ስለሚችል በትንሹ ምናልባት ፊደላትን ለይተን አንብበን አጋጣሚ መጻፍና ማንበብ ግዴታ ይሆናል ብዬ አስባለሁ። እሱ ደግሞ የማንኛውም የሕፃናት ጥያቄ ሊደርስባችሁ የሚችል የወለዳችሁም በልጆቻችሁ ላይ ጥያቄ ስለሚነሳባችሁ ያልወለዳችሁም ደግሞ በማንኛውም በሕይወት ደረጃችሁ በምታገኙት ሁሉ የግድ ማንበብና መጻፍ አስፈላጊ የሆነ ነው ብዬ አስባለሁ። ስለዚህ እድሜያችሁ ሊገድባችሁ አይችልም። ማንኛውም ሰው በአጭር ጊዜ ብቻ ራሱን ብቁ አድርጎ ማንበብና መጻፍ እንዲችል እናደርጋለን። እናንተም ሀሎ በሉን እንተባበር። አማርኛ እንዲሁም እንግሊዝኛ ማንበብ መጻፍ ያልቻሉትን ከጨለማ ዓለም ወደ ብርሃን እናውጣቸው እያልኩኝ ከወዲሁ ያሳስባለሁ። ማንኛውም ሰው ይህ ቪዲዮ የደረሰው ሰብስክራይብ እያደረገ ሸር እያደረገ ያዳርስልኝ እያልኩኝ ከወዲሁ ያሳስባለሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክራስ እስከምንገናኝ ቸርን ሰንብት